ቂ መጠጣት የዘር አለብን ከንፈራችን ማር ነው ይቅመስልን። ሊዲ እንግዲህ ቅመስልኝ እያለችው ነው። ቡራዬ ደግሞ ምናላት የዝንጀሮ መንገድ ተርከም ተርከም ነው፣ ድሮ መንገደኛ ፊትና ኋላ ነው። እንደው የመልስ ምት እየሰጣት ነው ቡራዬ። ዛሬ ሊዲያ እየወረደባት ዛሬ ስድብ በኢንስታግራም ልነግራችሁ አልችልም። ሊዲያ ግን ኮሜንቱን ተቋቋምሸውን ስድቡን ተቋቁመሸዋል። በጣም ነው የሚገርመው። በጣም እንዴ አልፈልግም እያላት እኮ ነው እሷ ደግሞ ግድ ይፈልጋለሁ። ይው አረቂዋን እየጠጣች እንግዲህ ከእንትና ጋር ተቃቅፋ መታለች ማለት ነው። ያሳዝናል። ሴት ልጅ እንደዚህ በየሶሻል ሚዲያው እየተለቃጠፈች መምጣት በጣም ነው የሚደብረው። እንደ ብሩክ የተመቻችሁ ላይክ፣ ሸር፣ ሰብስክራይብ አድርጉላቸዋለውኝ። እንዲሁም እንግዲህ አዳኙ ካሜራችን እንደቀጠለ ነው እንግዲህ አብርሃም ታደሰ ቤት ውስጥ እንደዚህ ቁጭ ብሎ ቁጭ ብሏል ማለት ነው። እንግዲህ ያው ከሩታ ጋር እየተነጋገረ ይገኛል። ታዲያ አዳኙ ካሜራ የምናላ የመሰላቸው ዜዶዬ ሩታ ወደ ቤታችን እኒ ስትለው አልመለስም እዚህ ጋር የሆነ አልተመቸኝም የሆነ ነገርማ አለ ብላ ሩታ እቤት አልገባም እያለች ትንሽ ግርግር ተፈጥሯል እያሉ ነው። እና ሩትዬ የኔ ውድ እንግዲህ ያው አብርሃምና ሩታ በአንድ ሆናችሁ እንደምትመጡ የው አዳኙ ካሜራም ካሜራም እያሳየ ነው ያላችሁበትን ቦታ ማለት ነው። ቤተሰብዬ እኔ እውነት ዛሬ አዲስ ቪዲዮ አዲስ ነገር ነው የምጠብቀው። ያው የብዙዎቹ ጥያቄ ጋሽዬ ከቡታጅራ አልመጡም ወይ ምናምን ነው። እና መቼም አይመጡም እንግዲህ ጋሽዬ ለምን ይመጣሉ? ርትዬና አብርሃም እንግዲህ በትናንትናዋ ቀን ተገናኝተዋል። ዛሬም እንግዲህ ቤት ውስጥ ሽር ሽር ሽር እያሉ ነው ማለት ነው። እንግዲህ አብርሃም ያው ታሟል እንግዲህ ጠያቂውም ቤት እንደ ጉድ የመጣ ነው ተብለዋል። እንግዲህ አዳኙ ካሜራ በጣም ነው የማመሰግነው ያሉበትን ቦታ ስላሳየኝ። አብርሃም እንግዲህ የተወረ ጫጭ ነው። አብርሃም በቃ እንዴት እንዴት እንዴት ልጁ መጣ ቤት እያለ ነው ያ ደግሞ የማያፍር ቤት እኮ ሄዶ ነው እንዴት እያለ ነው። እና እንግዲህ ከመረጃ ምንጮቻችን የደረሱን ነገር እነዚህ ናቸው። ዜዶ እንደው ዛሬ ስንዴቱ ላይ ሆን ለምትሉት አብርሃም ታደሰ እንደዚህ ብሏል። ሩታዬ ደግሞ ላለው ነገር ሁሉ በጣም ገርሟት እንግዲህ አፏን ይዛ ትገኛለች ማለት ነው። ፈጣሪ ሰላማቸውን ያንጣው። አልሞቱም ሞተዋል ሲሉኝ ተነስቻለሁ ብሏል። ማይክል ጃክሰን ማለት ነው። ላይክ፣ ሸር፣ ሰብስክራይብ ከእናንተ ይጠበቅ። ባይ ባይ